በስማ ወሎ መንፈስ ቅዱስ አዱ አምላክ አማስሩ ወሰልሱ ለሰኔ በዛት ለት አይረፍ አባ ዮሐንስ ኤጲስቆጶስ ዘኢየሩሳሌም። አንድ አምላክ በሚሆን ባባ መንፈስ ቅዱስም ሰኔ 13 በዝች ቀን የኢትዮጵያ ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢራሊዮስ እና በታላቁ አባስ ኤስትሮስ ገዳም በታናሽነቱ መነኮሰ። ከአባ ኢፋኒዮስ ጋራም በገለ በመጠመር ታላቅ ተጋድሎ ተጋደለ። የደግነቱ የተጋድሎ እና የትርፋቱ ዜናም በቦታው ሁሉ ተሰማ። ከዚህም በኋላ ኤጲስቆጶስ በቆጵሮስ ሀገር ኤጲስቆጶስነት ከተሾመ በኋላ እርሱን መርጠው በኢየሩሳሌም ኤጲስቆጶስነትን ሾሙት። ይህ አባት በሹመት በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው። ብዙ ገንዘብም ሰብስቦ ለማዕዱ የሚመገብበትን የወርቅና የብር ሳጥን አሰርቶ ነበርና ለድሆችና ለምስኪኖች መራራትን ተወ። ምንም የእንጀራ ቁራሽ አይሰጣቸውም ነበር። ቅዱስ ኤጲፋኖስን በሰማ ጊዜ ግን የቀድሞው ተጋድሎውን የዚህ የዓለምን መናንነቱንም ፍቅሩንም አስታውሶ እጅግ አዘነ። ከቀድሞውም ጀምሮ በመንፈስ ወንድሞቹና ወዳጆቹ ነበሩና ስለዚህም ብፁዕ ኤጲፋኖስ ከቆጵሮስ ተነስቶ ለኢየሩሳሌም ወደ አባ ዮሐንስ መጣ። አባይ ዮሐንስን በጥበብ ከስህተቱ ያደነው ዘንድ ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኝም በተገናኙም ጊዜ አባ ዮሐንስ አባ ኤጲፋኒዎስ ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድም ላይ ከብርና ከወርቅ የተሰሩ ሳጥኖችን አኖራ። አባ ኤጲፋኖስም በርቦ አዘነ። ለድሆችና ለሚስኪኖችም ርኅራኄ እንደሌለው አየ። ከዚህም በኋላ በእርሱ ዘንድ መጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ። ምክንያትም አዘጋጀ። ይህንንም እንዲህ ነው። ወደ አባ ዮሐንስ እንዲብሮ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ አገር ሽምግልና የህዝቡ መምህራን ወደ እኔ መጥተው በእነርሱ ፊታ ከብረ ዘንድ ከወርቅ ከብር የተሰራ የማዕድ እቃዎች የሚመገቡባቸው ዘንድ እንድትልክልኝ ሻለው አለው። ያን ጊዜማ አባይ ጲፋኒዎስ እቃዎቹን ወስዶ ሸጣቸው፣ ዋጋቸውም ለዶችና ለምስኪኖች መጸወታቸው። ከዚህም በኋላ በተገናኙ ጊዜ አባይ ዮሐንስ አባይ ጲፋኒዎስ የላኩልህን የማዕድ እቃዎችን መልስ አለው። እርሱም እሺ አለው። እንዲህም ሁለተኛ ሶስተኛ ጊዜ ነገረው። አባይ ጲፋኒዎስም እሺ አለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜም ያዘውና ገንዘቤን እስክሰጠኝ አለቅህም አለው። አባይ ፓኖስም ክብር ይግባውና ወደ ጌታችን ጸለይ። ከዚህም በኋላ አባይ ዮሐንስ ዓይኖቹ ታወሩ። ያን ጊዜም ይቅር ብሎት ዓይኖቹን ይገልጽለት ዘንድ እያለቀሰ ወደ አባይ ፓኖስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጸለት፣ እንዲህም አለው፦ ነፍስህን ታስብ ዘንድ አንዲቱ ዓይንህ እውርት እንደሆነች ስትወልሃል፣ ገሰጸው። እነሆ ጌታችን ኢየሱስ ክርስቶስ የቀድሞው ድካምህን ብርታ በረታታና ተጋድሎህን አስወራራለህ። ከስተትም አዳና ነው። የማዕድቃዎችህንም እኔ እንደሸጥኳቸው ስለ አንተ ለድሆችና ለምስኪኖች እንደመጸወትኳቸው ወቅ አንተ በገንዘብ ፍቅር ተጠምዳልና የቀድሞ መልካም ስራህን መተውን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበር። ከዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከአንቅልፉ እንደነቃ ሆነ። በረራይህ መንገድም ሄደ። ያለውን ጥሪቱን ሁሉ ሰጠ። ምንም ምን አላስቀረም። ለተራቆቱ ሰጠ። በሞተ ጊዜ አንድ አዳድ ከዚያም በታች ከእነርሱም ዘንድ እንደ እስካልተገኘ ድረስ ሰጠ። ጌታችንም የመፈወስን ሀብትን ሰጠው። ብዙዎችን ልቁታ አምራቶችን አደረገ ከተቀደሰ ዘይት እየቀባ ጌታቸውንም አዳኝ በሆነ መስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎውንም ፈጽሞ ክብር ይግባውና ጌታችን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና። ያንም በጸሎቱ ማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለዮሐንስ ፍጹም ኤጲስቆጶስ ኢየሩሳሌም ገዲፎ እበይ ወክብረ ዝንቱ ዓለም መጽወተ ለነዳያን እንበለ መስፈርት ዋዕቅ እስከ በእረፍቱ ኢተረክበ አሃዱ ድርህም። በዚህች ምለት ለከበረ መልአክ አዲስ የምስራች ነጋሪ ለሆነ ለመላእክት አለቃ ገብርኤል በዓልን ያደርጉ ዘንድ መምህራን በግብጽ ሀገር ለክርስቲያኖች ወገን ስርዓትን ሰሩላቸው። ይህ የከበረ መልአክ የእስራኤል ልጆች ከሰይጣን እጅ ስለመዳናቸው ከምርኮም ስለመመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይበትና በሚማልድበት ጊዜ አስቀድሞ የተገለጠና ስለ ድህነታቸው ስለ ቤተ መቅደስ መታነጽ የነገረው ነበርና የአግመኛ ክብር ይግባውና ስለ ክርስቶስ መምጣት እና መገደል፣ ስለ ቤተ መቅደስም መፍረስ፣ ከዚያም በኋላ ስለ ሀሳዊ መሲ መምጣት ነገረው። ለመድህን መምጣት በሱባኤ የወሰናቸው ዘመናት በተፈጸመ ጊዜ ይህ የከበረ መልአክ የመላእክት አለቃ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል ማርያም መጣ። ለምንም ስለ ማዳን የእግዚአብሔር ልጅ ከእርሷ ሰው ስለመሆኑ ነገራት። ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተ ክርስቲያን መምህራን አባቶቻችን አዘዙ። እኛም ከጠላታችን ሰይጣን ልጅ ያድነን ዘንድ ለመንግስቱ የተዘጋጀን ያደርገ ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስለ እኛ እንዲማልድ ለምናለን። ልንና ችሎታው ግንዘው ለሆነ ለእግዚአብሔር ምስጋና ይሁን። የዚህ የከበረ መላእክት ረድቱ በሁላችን ጋር ይሁን ለዘላለሙ አሜን። ሰላም ለገብርኤል በእዴሁ ዘተአሰሩ መላእክተ ሰማይ ጌጋ የወለደ ሰብአ ዘገብሩ ለዝንቱ መላእክ በእንተበዩ ወክብሩ በብሔረ ግብፅ መምህራነ ስርዓት አንበሩ በዛቲ ዕለት የተከበር ተስካሩ። በዚችም ቀን የሄኖስ ልጅ የቃይናን የረፍት መታሰቢያ ነው። ቃይናን መቶ ሰባ ዓመት ኖረ መላልኤልም ወለደ። መላልኤልም ከወለደ በኋላ ሰባት መቶ ዓመት ኖረ። ሴት ልጆችንም ወንድ ልጆችንም ወለደ። የቃይናን መላ ዘመኑ ሁሉ ዘጠኝ መቶ አስር ነው። ከዚያም በኋላ አረፈ። በረከቱም ከኛ ጋር ጥሩ ለዘላለም አሜን። በዚች ቀን የሰማይቱ አቡልጋ የሁለት መቶ ሰማይታት መታሰቢያቸው ነው። ስለ ሰውነታቸው የተሰደደ የአባታችን የማቲያስ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። በጸሎታቸው ይማረን ለዘላለሙ አሜን። በስመ አብ በሁሉ መንፈስ ቅዱስ አሐዱ አምላክ አማሱ ወረው ለሰኔ በዛች ዕለት ሆኑ ሰማይ ተቅዱሳን አባ አክራ ወዮሐንስ ዘአቅረብኩ ማሌት አዘክሬ አይላፈ እምለተ ጸንዱከ ዘርፈ ለላ ነብር ተወከ

የሰማነውን በዝነ ልቡናችን ያሳድርብን። አምላካችን እግዚአብሔር ከቅዱሳን ረድኤት በረከት ይክፈለን። ሀገራችን ጽኑ ሰላም ያደርግልን። አምላካችን እግዚአብሔር በመከራ በስቃይ ውስጥ የሚገኑ ወገኖቻችን በምህረቱ በቸርነቱ ይጎብኝልን። ከቅዱሳን ረድኤት በረከት ይክፈለን። የተወደዳችሁ የልቃናት ሚዲያ ተመልካቾቻችን፣ እንግዲህ በዚህ መጽሐፍ ክፍል ውስጥ የነበረ መርሐ ግብር ይህንን የመሰለ ነበር። በፕሮግራማችን ብዙ እንዳተረፋችሁ ባለሙሉ ተስፋነን እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ሰላም፣ እግዚአብሔር ከሁላችን ጋር።